እንኳን ደስ አላችሁ፣ እንኳን ደስ አለን! ኢትዮጵያዊቷ አትሌት ታሪክ ሰርታ አዲስ ክብረ ወሰን አስመዘገበች። ለመሆኑ ማነች ይች ድንቅ አትሌት? ዛሬ በተካሄደው የሌንደን ማራቶን፣ በአሰልጣኝ ገመዶ ደደፎ የሚሰለጥነው አትሌት ትዕግስት አሰፋ የ2025 የሌንደን ማራቶን አሸናፊ ሆናለች። በፓሪስ ኦሎምፒክ የብር ሜዳሊያ ላገሯ ያስመዘገበችው አትሌት ትዕግስት አሰፋ የ2025 የሌንደን ማራቶን ያላሯሯጭ 2 ከ15 ነጥብ 5 ዜሮ በምሮጥ የቦታውን አዲስ ክብረሰን አስመዝግባለች። በአሯሯጭ የለንደን ማራቶን የቦታው ሰዓት በእንግሊዛዊቷ ፓውላ ራዲክሊፍ ሁለት አስራ አምስት ነጥብ ሁለት አምስት ክብረ ወሰኑን መያዟ ይዘነጋም። እጅግ አስገራሚዋ ኢትዮጵያዊት ድንቅ አትሌት ትዕግስት በጣም በሚያስደንቅ ሁኔታ አዲስ ክብረ ወሰን ማስመዝገቧ በርካታ ኢትዮጵያኖች ደስታቸውን እየገለጹ እንደሚገኙ ጭምርም በለንደን እንግሊዝ ላይ ዛሬ ታሪክ እንደተሰራ የወጡት መረጃዎች ያሳያሉ። እጅግ አስገራሚና አስደናቂ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እንኳን ደሳላችሁ፣ እንኳን ደሳለን። ሚኪ ነኝ። አብሬያቸው ቆየሁት። ከሚኪታ ቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።